አንተም ተረዳና በቃ ከህይወታችን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 እንግዲህ ዛሬ ቀጥራው ነበረ። የቀጠረችው ግን ቀለበቱን አውልቃ ልትወረውርለት ወይንም ልትመልስለት ነበረ ማለት ነው። እሷ እንዳለችው ቀለበቱን እንግዲህ ያው ከብሩኬ ጋር ስትሆን እንደማትለብሰው ቤት እንዳስቀመጠች ምናም ነገር አስመስላ ነው ልሰጠው ያለችው። ወይንም እስከ ዛሬ የት ነበረ ጣቷ ላይ አላየንም የምትሉ ማለት ነው። እንደዛ ነው የተባለው። እንግዲህ እኔ አይደለሁ እነሱ ናቸው ያሉት። እና ዛሬ ተገናኝተው ነበረ እና ሳልፈልግ ነው ካንተ ጋር ይህን ያደረግኩት ልጅነት ነው፣ ሳላቅ ነው ቃል የገባውልህ ቀለበትህን የተቀበልኩ። ስለዚህ አሁን ላይ አድጌ ሳየው እንደ ብሩኬ የሚሆንልኝ ሰው የለም፣ ከብሩኬ ጋር ደግሞ ሞት ነው የሚለየኝ ብላለች። ስለዚህ ከቀለበትህን አልፈልግም ብላ በእጁ ልትሰጠው ስታስብ እሱ አልቀበልም ልበሾ ቀለበትሽን ሲላት፣ እሷ ደግሞ አሽቀንጥራ ወርውረዋለች ማለት ነው። ወደ ጫካ ውስጥ ነው የወረወረችው። ፈልጎ እራሱ የሚያገኘው አይመስለኝም። እንግዲህ እኔ ከአንተ ጋር ፍቅር ኖሮኝ አይደለም። ምንም ሳላስበው ድንገት ተገድጀ ነው ለአንተ ቀለበት ነው የተቀበልኩት። ስለዚህ እኔ የምፈልገው ብሩኬን ነው ምናምን እያለች ስትናገር ነበረ። ብሩኬ ደግሞ ምንም እያለ አልነበረም። በቃ ታዛቢ ሆኖ የሁለቱ ንግግር ቆሞ እያየ ነበረ። ኮሜንቶች ራሱ በቃ ብሩኬ ይለያል፣ ትዕግስቱ አንደኛ ነው። በቃ እንዴት በቀላ እንደዛ ቆሞ ማዳመጡ የነሱን ወሬ ራሱ እንደዛ እስከሚጨርሱ ቆሙ በትዕግስት ማናገሩ በጣም ይለያል እያሉ ነበርና እሷ ራሱ ይህን ሁሉ ነገር ዋሽታው ይሄ ነገር ሲፈጠር ሁላ አሁን ላይ በራሱ ሰዓትን ቢሆን ቢደርስበትም፣ ግን አሁን ራሱ በቀ ዞር በምናም ለማለት ስንትን አላለም። በቃ አልደፈረም እና ዝም ብሎ ልክ እንደ ተመልካች ነገሩ እንደማያገባው ሰው ቆሞ ሲመለከታቸው ነበረ ማለት ነው። እንግዲህ ሰውን ስትወዱት ከነ ምናምኑ ነው ይባላል እና ብሩኬም ሀይሚን ስለሚወዳት ያ ከነ ስስቷ ስልቷን እያረማት ይገኛል ማለት ነው ማለት ያ ደግሞ የሆነ አግሬሲቭ ሆኖ ሳይሆን በመጮህ በመቆጣት ምናምን ነገር ሳይሆን ያለ ብቻ ግን ራሷ እንድታስብበት ጊዜ እየሰጣት ነው ብዬ አስባለሁ። ታውቃላችሁ፣ ከዚህ በፊት ተጣልተው ነበር። በዚህ ዙሪያ ብዙ ብዙ ነገር ተዳርሰው ነበረ፣ ምናምን ምናምን ነገር ብሩኬ ላይ የሚያስፈራራለት የሚያስፈራራበትም ሰው ነበረ፣ ምናምን። እሱን ታውቃላችሁ፣ ከዚህ በፊት ቪዲዮ ሰርችላችሁ ነበረ። ነገር ግን ያው ቀለበትን ካልፈልግም ሲባል ስትለው አልፈልግም ራሱች ልበሾ ስላላት ወረውራለታለች። እሱም ደግሞ በጣም ተናዷል ማለት ነው ለምንድን ነው ጭራሽ ቀለበት የምትወረውዱ ወረወርሽው፣ ማለት አንቺ ከብሩኬ ጋር ትሆኛለሽ ማለት አይደለም ምናምን ብሎ እጇን ጎትቶታል። ሊወስዳት ሞክሮ ነበረ፣ ብሩኬ ግን አስጥሏታል ማለት ነው። ያለ ፍላጎቷማ ልትወስዳት አትችልም ምናምን ብሎ ከልክሎታል። እና ብሩኬ የምር ይለያል። የምር እስቲ አስቡት ፍቅረኛችሁን ከሌላ ወንድ ጋር በዚህ መልኩ ስታወራ ምናምን ምን ልትሉ ትችላላችሁ? እሷንም ካልመታሁ ትላላቸው፣ እሱንም ካልደበደብኩ ትላላቸው። ብዙዎቻችን እንደዚህ ነን፣ በቃ ምክንያቱም ራሱ ቆመን አናዳምጥም። ወደ ገደለው ነው ወደ ጸብ ነው የምንገባው። እና ብሩኬ ደግሞ ይለያል ማለት ነው። በጣም በትዕግስት ነበር ሲያዳምጣቸው የነበረው። እንግዲህ ልጁም ተናዶ ሄዷል ማለት ነው። እሷም በቃ ብሩኬ ይቅርታ፣ ያው ይሄ ስህተት ነው ምናምን ብላ ልታስረዳው በጣም ሞክራለች። እሱ ግን ያው ባይናገርም ክፉ ቃላት ካፉ ባይወጣም በጣም እንደተሰማው ከሁኔታው ያስታውቃል ማለት ነው። በጣም ተክዞ ነበር። ጀብሮት ነበር ስታወራው በቃ አንገቱን ደፍቶ መልስ አይሰጣትም ነበረ። በጣም ተሰምቶ ነበረ ማለት ነው። እና መጨረሻ ላይ ማጨራሽ ምን ታከብዳለህ አይነት ነገር ስትለው ነበር ማለት በቃ ይሄ ስህተት ነው፣ አንተም እኮ ልትሰራ ትችላለህ፣ እስከዛሬ ስህተት እንኳን ባሰራ ወደፊት ሰው ነህ እና መሳሳት አይቀርም ስህተት መስራት አይቀርም። ስለዚህ በጣም አታከብደውም ስትለው ነበረ። ና ጭራሽ አንቺ ከአንቺም ብሶ አንቺም ትቆጭኛለሽ ምናምን ብሎት እዚህ ጋር ትንሽ ተናዶ ነበረ። ነገር ግን አለቅ እኔ ግን እ ሳስበው ሳስበው እንደ ሀቁን እንነጋገር ከተባለ ሀይሚ ከብሩኬ በፊት የምታውቀው ሰውም ፍቅረኛም እንደሌለ ነው። ሀይሚ ከብሩኬ በፊት ብሩኬን ሳታገኘው በፊት በጣም ትንሽ ቤት ልጅ ነበረች ከማ ጋር ነበር የምትሰራው ከእናቷ ጋር ከአባቷ ጋር እና ከሁለት ወንድሞቿ ጋር ከአብርሽና ከአብርሽ ወንድም ጋር ማለት ነው ከእሷም ወንድም ጋር ሁለቱም ናቸው ታውቃላቸው ኤፊ ማለት ነው ኤፍሬም እና ከነሱ ጋር ነው የምትሰራው ከነሱ ውጭ ህይወት የላትም ጓደኛ የላትም አይደለም የወንድ ጓደኛ የሴት ጓደኛ ራሱ የላትም። ያኔ ማለት ነው በቃ ወንድሞቿ ናቸው ጓደኞቿ። እና ይሄ ልጅ ከብሩኬ በፊት ከሆነ የመጣው ብሩኬም እያለ ነበረ፣ እኔ ከሄድኩ ምን እሄዳለሁ እናንተ፣ እሱ ከኔ ቀድሞ የነበረ ልጅ ነው። ስለዚህ እኔ በመሀላቸው የገባሁት እኔ መሄድ ያለብኝ ሲል ነበር ብሩኬ። ያ ማለት ብሩኬን ሳታውቀው ከብሩኬ ጋር ሳይተዋወቁ በፊት ነው ማለት ነው። ይሄ ልጅ ኔ ሀይሚ ጓደኛ ናት ሌሊ እያለ ያለው ማለት ነው። እና የሚገርመው ደግሞ ሀይሚ ራሱ መቀበሏ ነው። ይገረመኝ ማለት ልጁ ብቻ ቢሆን እኔ ወዳታለሁ ወይ ፍቅረኛ አይነች ካለ ውሸቱን ምናምን ነገር ብለን እናልፋለን። ግን እሷ ራሱ አዎ እውነቱን ነው ቃል ገብቼለታለሁ፣ ይሄ ቀለበት ሰጥቶኛል። ነገር ግን አሁን ላይ ሳስበው እሱ ትክክለኛ ምርጫ አልነበረም ብላ አምናለች። ኦልሬዲ ጓደኛ እንዳላት ግን እኔ እምለው ብሩኬና ሀይሚ ሳይገናኙ በፊት ሀይሚ እናቃታለን በቃ፣ በየቪዲዮ ቪዲዮ ታቃላች። ከአብርሽ ጋር ነበር የምትሰራው አብርሽ ሀ ብሎ ዩቲዩብ ሲሰራ ሀይሚ ነበረች። እና ያኔ ይህኛውን ልጅ አናቀው። ምናልባት ከካሜራ በስተጀርባ ምን እንደሚፈጠር ባናቅም፣ ግን እኛ የምናቀው የሀይሚ የመጀመሪያ ጓደኛ ብሩኬና ብሩኬ ብቻ ነው። እሱንም እኛ ለን ኮሜንቶች እንዲቀራረቡ ያደረጉት እና እኔ ይሄ ነገር አልተዋጠልኝም። ማለት እንዴት እንዴት መቼ እንዴት አሁን እንኳን ቢሆን ኦኬ ምናምን፣ ግን ከብሩኬ በፊት ማንም እንዳልነበረ ሁሉም ኦደንስ ያውቃል። እንደሱ የሚከታተል በሙሉ ያውቃል። እና ይሄ ልጅ ኬትና እንዴት እንደመጣ አላውቅም በምን ጊዜ እኔ እንጃ። ቀለበት ከመሰጣጠት የደረሱት ከመቼ ጀምሮ እንደሆነ አላውቅም። ለማንኛውም በትዕግስት ብሩኬ፣ በትዕግስት ሲያዳምጥ የነበረው ምናልባት ያው በልጅነት አንዳንዴ ልጅነት ይዟት ነው። ዞሮ ዞሮ አሁን ምርጫዋ ኔ ስለሆንኩኝ ችግር የለም ብሎ ነው መሰለኝ። በጣም በሙሉ ልብ ሆኖ ነበረ እንትን ስል የነበረው ማለት ነው ከልቡ ነው። ብዙም ፍርሃት፣ ስጋት ምናምን አልገባው ምክንያቱም እሷ ከብሩኬ ሞት ነው የሚለየኝ ብላለች እና ከእሱ ማንም እንደሱ እንዳያጣለኝ ማናችሁ አያገባችሁ ምናምን ነገር ስላለች፣ ስለዚህ ያለች ሊወዳት ይችላል። እሷ ካልወደደችው ደግሞ ምንም አይመጣም ማለት ነው። ገብታቸው ላለ ፍቅር የሆነ ሰው ፍላጎትና ምርጫ ነው እንጂ የሆነ ሰው እናንተ ሳትፈልጉት ሳትወዱት ያ ሰው ስለፈለጋችሁ ብቻ እናንተ የእሱ ትሆናላችሁ ማለት አይደለም። ይሄ ፍትሃዊ አይደለም፣ ሚዛናዊ አይደለም። ስለዚህ እንድትወደው ከፈለገ በፀወኑ እ የምትወደው እጇን ጎትቶ በመውሰድ በማስፈራራት ምናምን ነገር አይደለም። ስለዚህ ምርጫው ብሩኬ ነው ብሩኬ ነው። ስለዚህ እኛም የምንፈልገው አማቻችን ብሩኬ ነው። በቃ ከብሩኬ ውጭ ሀይሚን አንሰጥም። እኛ ለብሩኬ ነው የሰጠነው ሀይሚን ያደራ ልጃቸው የአደራ ልጁ ናት ማለት የአደራ ልጁ ናት ማለት። በአደራ ነው የሰጠ ነው፣ እንደ ህት እንደ ሚስት እንደ ጓደኛ ሆኖ አብሮ እንዲያድጉ ማለት ነው። ስለዚህ ሌላ አማች አንፈልግም። ብረት መዝጊያ የመሰለ ብሩኬን የመሰለ አማች እያለን እንዴት ነው ሌላ ሰው የሚፈልገው? እሷም አልፈለገችም። ስለዚህ አባቱ በቃ ውጣ ውጣ ከህይወታቸው ልጆቹ እየኖሩበት እንደ በቃ እነሱ ስጀመር ሌላ ሰው በቃ አታስገቡ። በቃ እናንተ ብቻችሁን ፈታ በሉ እንጂ ሌላ ሰው አታስገቡ፣ ካሜራ ላይም አታምጡ። በቃ አንፈልጋቸውም ማለት ነው። ፍቅር የሚበጠብጥ ግን አይጠፋም። ለምንድን ነው የሆነ አንድ ሰሞን ፍቅር የሆኑና ከዛ የሆነ ሰው መጥቶ ይበጠብጣቸዋል። ከዛ ፍቅር የሆኑና የሆነ ሰው መጥቶ ይበጠብጣቸዋል። እና ይበጠብጣቸዋል። ለምን እንደሆነ አላቅም፣ ማለት እንጃ። ችግሩ ደግሞ ይሄን ከበድ የሚያደርገው እሷ ራሱ ማመኗ አሁ ጓደኛ የነበር ብላ ማለቷ ነው እንጂ አላቆም ብላ ግግም ብትል፣ ኦዲየንስም እንዳለ ሀይሚኒ ያምናታል ማለት ነው። ማለት እርግጠኛ ነኝ ማለት ያላትን ላይፋን ስለሚያውቁ አሁን ራሱ አምኖ የተቀበሉ አይመስለኝም። በቃ ያው ስለሚወዷት ይሁን ብለው ነው እንጂ ከብሩኬ ውጭ ጓደኛ እንደሌላት ድብን አድርገው ያውቃሉ ሁሉም ኦዲየንሶች ማለት ነው። ስለዚህ ምናልባት ባላሰበች መንገድም ሊሆን ይችላል፣ አይታወቅም። ምንም አለምንም ዋና የምርጫ ጉዳይ ነው። ምርጫዋ ደግሞ ብሩኬ ነው። እሱ ደግሞ ብሩኬ ከሆነ ምርጫ ቦታ መልቀቅ አለበት። በቃ ሊፋታት ይገባል ማለት ነው። ስለዚህ እኛ ከሀይሚ ጎንነን። በቃ ተዋት ልጅቷል፣ ላይፏን ታጣጥመበት፣ በቃ ህቷን ትኑርበት። በቃ እየመጣቸው አትረብሿቸው። በቃ ይመቻቸው እንዴ፣ በራሳቸው ሙድፈት አይበሉ እላቸዋለሁ። ለማንኛውም የብሩኬ ትዕግስት የሚደነቅ ሆኖ አግኝተነዋል ማለት ነው።